ብዙ ያላወቅነው ታሪክ በአርበኛ አስረስ ማረዳምጤ ዛሬ ተገልጿል ግንቦት 12 ቀን 2014 ዓ.ም የራስ አርበኛ ዘመነ ካሴን የጠላት ከበባ ሽፋን ከሰጡትና የአዴቱን ኃይል ከመሩት አንዱ ሻለቃ ዝናቡ ልንገረው እንደነበር አስታውሷል። ታሪክን የኋሊት ስንመለከት ግንቦት 12 ቀን 2014 ዓ.ም ከጥር አጋማሽ 2014 ጀምሮ በነበረው ጊዜ የብልጽግና ኃይል የሕዝባዊ ኃይሉን መዋቅር ለማጥፋትና ወታደራዊና ፖለቲካዊ ስራዎችን ለማከናወን የተሯሯጠበት ወቅት ነበርም። በተለይም የብሔራዊ ጸጥታ ግብረ ኃይሉ ተገዳዳሪ ኃይል ተፈጥሮብኛል ብሎ በተመስገን ጥሩነህ በኩል መግለጫ ማውጣቱን ተከትሎ በሕግ ማስከበር ስም ፋኖን እርሾ የማሳጣት እርምጃ ተጠናክሮ ቀጠለ። ይህ ዘመቻም በጥቂት ያብን ኢዜማና ብልጽግና አክቲቪስቶች እንዲሁም አመራሮች የተቀናጀ የፖለቲካና የፕሮፓጋንዳ ድጋፍ በሰፊው ተጀመረ። በጊዜው አገዛዙ ይፋ ባደረገው መረጃ መሰረት ከ12000 በላይ ፋኖዎች፣ ጋዜጠኛና አክቲቪስቶች በየማጎሪያ ካምፖች ታሰሩ። ዛሬ ያሉት የአማራ ፋኖ በጎጃም መካከለኛ አመራር አባላት አብዛኞቹ የዚህ እስርና እንግልት ሰለባ ናቸው። እጅ አንሰጥም ብለው የተፋለሙትም ጥቂት አይደሉም። የእስርና ግድያ ኦፕሬሽኑ ግንቦት ስምንት ቀን በይፋ ከመጀመሩ አስቀድሞ ቁልፍ የህዝባዊ ኃይሉ አመራር የጠላትን እርምጃ እንዴት እንከውን በሚለው ነጥብ ላይ ጥልቅ ውይይት አድርጎ በሁለት መሰረታዊ ምክንያት ጠላትን ፊት ለፊት ለመጋፈጥ ተመራጭ እንዳልሆነ ደመደመ። አንደኛው በጊዜው የነበረውን የመሳሪያና የተዋጊ አቅም ሁኔታ ሲሆን፣ ሁለተኛው ምክንያት ደግሞ ጠላት ከህወሓት ጋር በነበረው ጦርነት ምክንያት ያለው ፖለቲካዊ ድጋፍ እንዳሁኑ ያልተሟጠጠ መሆኑ ነበር። ስለሆነም ምርጫችን የኃይል ጥበቃ ማድረግ ማለትም ያሉንን የቡድን መሳሪያዎች፣ የአባላትና የአመራሩን ደህንነት መጠበቅ ላይ ያተኮረ እንቅስቃሴ አድርጎ ትክክለኛውን ጊዜ እስኪመጣ መጠበቅ ሆነ። ይህንን የተረዳው ጠላት ከእስር ባሻገር የተወሰኑን አመራሮችን መግደልን ግብ ያደረገ ኦፕሬሽን ጀመረ። ግንቦት ስምንት የጀመረው ዘመቻ ግንቦት 12 ሰሜን ጎጃም ሜጫ ደረሰ። ግንቦት 12 በአማራ የህልውና ትግል ውስጥ ከሚታወሱ ቀናት መካከል አንዷ ሆነች። በዚህ ዕለት ግንቦት 12 ቀን 2014 ዓ.ም ተምረት ከባህር ዳር ከተማ በቅርብ ርቀት ከሚገኙ ቦታ ላይ ከአርበኛ ጥላሁን አበጄ እንዳለን በጠዋቱ ከፍተኛ መረበሽ ውስጥ የሚከት መረጃ ደረሰን። አርበኛ ዘመነ ካሴ ላይ ተኩስ ተከፍቷል የሚል መረጃ። እስከ አፍንጫው የታጠቀ በርካታ ኃይል ከባሕር ዳር እስከ መራዊ ባለው የአስፓልት መንገድ ተበተነ። መራዊ ዲሽቃ፣ ብሬን ስናይፐርና ሞርተር በታጠቁ የብልጽግና ነፍሰ ገዳዮች ተሞላች። ከፊሉ የጠላት ኃይል ወደ ሰሜን ሜጫዋ እናሸንፋለን ቀበል ቀበሌ ተመመ። በሶሻል ሚዲያ በፍጥነትና በጥራት መረጃ የማዳረስና ሕዝብን ሞቢላይዝ የማድረግ ተግባር ተጠናክሮ ቀጠለ። በየወረዳው ላለው የሕዝባዊ ኃይል አመራርና አባል መንገዶችን በመዝጋት የጠላትን እንቅስቃሴ የመግታትና የማዛባት ሥራ እንዲሠራ ስምሪት ተሰጠ። ይህም ብዙ ቦታዎች ላይ ብዙ ውጤት አመጣ። በተለይ የአዴትና የባህር ዳር የሕዝባዊ ኃይሉ መዋቅር ውጤታማ እንቅስቃሴ በማድረግ የጠላትን እንቅስቃሴ የማዛባት ሥራ መሰራቱ የሚታወስ ነው። የመራዊና አካባቢው ወጣት መንገዶችን በመዝጋትና ወደ ውጊ ቦታ በመንቀሳቀስ የጠላትን ኃይል መፈናፈኛ አሳጥቶትም ነበር። በነገራችን ላይ ከአዴት አቅጣጫ በመንቀሳቀስ ሽፋን ለማድረግ ከሞከረው ኃይል ውስጥ የአሁኑ የብሔራዊ ኃይል ማዕከላዊ ኮማንድ አባልና የአማራ ፋኖ በጎጃም ወታደራዊ አዛዥ ሻለቃ ዝናቡ ልንገረው አንዱ ነበር። የሆነው ሆኖ በማይታመን ገድል አርበኛው አስር የማይሞሉ አጃቢዎቹና ከሁለት ወንድሞቹ ጋር በመሆን ባደረገው ተጋድሎ የጠላትን ከበባ ሰብሮ ሲወጣ የተሰማንን ፎይታ መቼም የምንረሱው አይደለም። ይህ ዕለት በብዙዎቻችን ዘንድ የፈጠረልን የአሸናፊነት ስለንቦና ቀላል አይደለም። የሰነቀልን የማሸነፍ ወኔ፣ ያለመበገር ጽናትና የይቻላል መንፈስ ልዩ ነበር። አርበኛውና ጠባቂዎቹ ካለፏቸው በርካታ ወጥመዶች ሁሉ ይህኛው በልዩ ሁኔታ የሚታወስ ነው ሲሉ የአማራ ፋኖ ብሔራዊ ኃይል የማዕከላዊ ኮማንድ አባልና የአማራ ፋኖ በጎጃም ምክትል ሰብሳቢ እንዲሁም የፖለቲካ ጉዳዮች መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ እንዲህ ወደ ኋላ መልሰው አስቃኝተውናል። በዚህን ዕለት የአርበኛው እናት የሰሩት ገድልም የሚረሳ አይደለም። የአብዮተኛው መሪያችን ራስ አርበኛ ዘመነ ካሴ ናት። ግንቦት 12፣ 2014 ዓ.ም የብልጽግና ሰራዊት ግዙፍ ጦር በመያዝ ተወልዳ ባደገችበት ቀዬ ልጇን ባሳደገችበት መንደር አገራማን ብላ በተኛችበት ንጋት ላይ የብልጽግና ሰራዊት ልጇን ለማፈን ደጇ ድረስ በመምጣት የተኩስ ናዳ ወረደባቸው። በዚህ ጊዜ እናቱ የጦር መሳሪያ ለመያዟ አላስፈራትም። አእምሮዋም ወሰነ በፍጥነት ምን ማድረግ እንዳለባት ታውቃለችና የንብ ቀፎን በመክፈት እንደ ጦር መሳሪያ ተጠቀመችው። የብልጽግናው ሰራዊትም መዳረሻ ጠፋው፣ ልጇም ከበባውን ሰብሮ ወጣ። ድንቅ መሪ ተፈጥሯል። የአሁኑ ትግል ድንቅ መሪ አለው። ይህ መሪም አርበኛ ዘመነ ካሴ ነው። ድንቅ ትውልድም ተፈጥሯል። ይህ መሪ ምርጫ የሚሉት ድስኩር አማራን ነጻ ያወጣውን ብሎ አብዛኞቻችን ባልነቃንበት ጊዜ በአንድ ታጣፊ ክላሽ ዛሬ ይህን ሁሉ የአማራ ወጣት እንዲታጠቅ አድርጎ የነበላይ ዘለቀን የአርበኝነት ዘመን ዳግም እንድናይ ያደረገ የታሪክ ባለቤት ነው። አርበኛ ዘመነ ካሴ በበረሃና በሰው ሀገር ስለ አማራነት የማይሆኑትን የሆነ የታሰረ የተሰቃየ ብዙዎቹን ያፌዙበት፣ እርሱ ግን ከዓላሙ ጋር በንስሐ ተጋብቶ ለዚህ ጊዜ ያደረሰ የነጻነት ቀንዲላችን የእኛ ዘመን በላይ ዘለቃችን ነው። የማረሚያ ቤት ቆይታው ማረሚያ ቤት ሆኖ ወጣቱን ያስተማረ የሰበሰበ አስታጥቆ በአርበኝነት ያደራጀ። የግፍ ማረሚያ ቤቱ በነጻነት ናፋቂዎች ከአብዛኞቹ ወንበር ጠባቂዎች ጋር ተናንቆ የግፍ እስረኞችን የነፃነት አየር እንዲያገኙ ያደረገ የትውልዱ ማንዴላ ነው። አሁንም አብዮቱን እየመራ ያለው መሪ ከእጃችን ላይ በህይወት አለ። እንጠብቀዋለን። እልፍ ሆነንም እንከተለዋለን። ስለዚህ ሌላ የብልጽግናም ይሁን ብልጽግና ወለድ ውጫዊ መሪ አንጠብቅም። የእኛው አስተሳሰብ ሹፌሮች እኛው ራሳችን ነን። ምናልባትም ከመሪያችን ብዙ ነገሮች ውስጥ የምንማረው የምናስበው ከፍታ በአንድ ሰሞን መነቃቃትና ተነሳሽነት ቶሎ የሚደርስ እንዳልሆነ፣ ዋጋ የምንከፍለው ለዓመታት ሊሆን እንደሚችል፣ ለጊዜው የሚከዳን እጅግ በጣም ብዙ ሰው ሊሆን እንደሚችል፣ የቁስ የገንዘብ እንዲሁም የቤተሰብ ኪሳራ ሊኖር እንደሚችል ነው። ይህ ከሆነ ራስህን ትገዛና ከሂደቱ ጋር ተዋህደህ መርህና መመሪያ ኑሮህ ለረጅም ጊዜ ተጋድሎ የማሸነፍ አቅም ታዳብራለህ። ንቁ ሆነህ ለመቆምና የጋን መብራት ሆነህ ለመጥፋት ሳይሆን ጊዜያዊ ፍላጎትህ ላይ ሰልጥነህ ማንነትህን ከፍ አድርገህ በዲሲፕሊን ከጊዜ ጊዜ ከዓመት ዓመት እያዳበርክና እየተቀየርክ ለመጓዝ ሞክር። ትኩረትህንም ከመበተን ጠብቀው። እዚህም እዛም ከማለት የተጀመረውን ሁሉ ለመጀመር ከመጣር ይልቅ በአንድ ልብህ መሪህን በመርሃምነህ የልብ መሻትህን ለመፈጸም ወስነህ ተነስ። አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ